በዓለም ላይ እጅግ አደገኛውና ሚስጥራዊ ንብረት የት ነው ያለው? ሂትለር እና ናዚዎች እርሱን ለማግኘት ደም የገበሩለት፣ ሆሊውድ ታይዶሮፍ ዘሎ ስታርክ በሚል ቢሊዮን ዶላር ፈሰስ የተደረገበትን ፊልም የሰራለት፣ የጥንቶቹ እስራኤላውያን የማይበገር ኃይላቸው አድርገው የሚቆጥሩት ያ የቃል ኪዳን ታቦቱ ዛሬ የት ይገኛል? ብዙዎች በኢየሩሳሌም ፍርስራሽ ስር ይፈልጉታል። ሌሎች ደግሞ በቫቲካን ዋሻዎች ውስጥ እንዳለ ይገምታሉ። ነገር ግን በሚሊዮን የሚቆጠሩ ኢትዮጵያውያን እና ጥቂት ደፋር ያለ ምሁራን አንድ የሚስማሙበት ታላቅ እውነት አለ። ታቦቱ በእርግጥም አልጠፋም። ታቦቱ ያለው በሰሜን ኢትዮጵያ በአክሱም ከተማ ባለች አንዲት ሚስጥራዊ ሕንፃ ነው። ዛሬ በፋይፍ ስቶሪ ከሲና ተራራ እሳታዊ መገለጥ እስከ አባይ ወንዝ ዳርቻዎች ከንግሥተ ሳባ ቤተ መንግስት እስከ አክሱም የተዘረጋውን ሚስጥር እንፈትሻለን። ያለምንም እንቆቅልሽ ለመመርመር ተዘጋጁ። ይህ ፋይፍ ስቶሪ ነው። ዛሬ ስለ ታቦተ ጽዮን አምስት ነገሮችን እንጠቅሳለን። አንደኛው የኃይሉ ምንጭና ታላቁ የመሰወር እንቆቅልሽ። ታቦተ ጽዮን ተራ የጥንት ቅርስ አይደለችው። እንደ መጽሐፍ ቅዱስ ገለጻ በላዩ ላይ የተቀመጠው የእግዚአብሔር ክብር ወይም ኃይል ነው። ይህ ኃይልም ባህርን የከፈለ፣ ግንቦችን ያፈረሰ፣ ያልተፈቀደለት ሰው ሲነካው ደግሞ ቅስ ቦታ የሞትን የሚያመጣ ነው። ነገር ግን በስድስተኛው ክፍለ ዘመን ዓመተ ዓለም አንድ አስደንጋጭ የታሪክ ክፍተት ተፈጠረ። አግዴናውያን የሰለሞንን ቤተ መቅደስ ሲያፈርሱ ከዘረፏቸው ንብረቶች ዝርዝር ውስጥ ታቦቱ የለም። ታቦቱ በድንገት ከታሪክ ገጽ ላይ የተሰወረ ይህ የታሪክ ክፍተት ነው፣ የዓለምን ሞራን እንደ ዘመናት ሲያከራክር ይኖረው። እሱም ታቦቱ የተገባ ነገር ግን መልሱ ያለው ከኢየሩሳሌም 2500 ማይሎች ርቃ በምትገኘው ጥንታዊቷ የአክሱም ከተማ ውስጥ ሳይሆን አይቀርም። ሁለተኛ፣ የዓለም አቀፍ ምሁራን ምስክርነት ይህ ታሪክ የሃይማኖት ብቻ አይደለም ከባድ ምርምር እንጂ። ታዋቂው የታሪክ ተመራማሪ ግራም ሃንኮክ አንድ አስገራሚ ጥያቄ ያነሳል። አይሁዶች በታሪክ አጋጣሚ መቅደሳቸው ሲፈርስ ታቦታቸውን ይዘው ወዴት ሊሄዱ ይችላሉ? ሃንኮክ በምርምሩ እንዳረጋገጠው ታቦቱ በግብፅ ኤሌፋንቲ ደሴት በኩል አልፎ ወደ ኢትዮጵያ ገብቷል። እንደ ቢቢሲ እና ናሽናል ጂኦግራፊ ያሉ ተቋማትም የአክሱምን ጥንታዊ ስርዓት ሲመረምሩ ከሌላው ዓለም በተለየ መልኩ ከብሉይ ኪዳን ጋር ያለው ጥብቅ ቁርኝት አይተው ተደንቀዋል ብዙ ምሁራን ዛሬ እንደሚስማሙት የኢትዮጵያ ቤተ ክርስቲያን ለታቦታት የምትሰጠው ክብር ያለ ምክንያት የመጣ ሊሆን አይችልም ሶስተኛ የጣና ቂርቆስና የ800 ዓመታት ቆይታ ነው ታቦቱ ወደ አክሱም ከመግባቱ በፊት የነበረው ቆይታ ሌላው ትልቅ ማስረጃ ነው በጣና ሐይቅ በሚገኘው ጣና ቂርቆስ ደሴት ላይ የታሪክ ተመራማሪያዎች የአይሁድ መሰዋዕት ይቀርብባቸው የነበረው ጥንታዊ መሰዊያዎችን አግኝተዋል የቤተ ክርስቲያን ትውፊት እንደሚነግረን ታቦቱ በዚህ ደሴት ለ800 ዓመታት ቆይቷል። ይህ በዓለም አቀፍ አርኪኦሎጂስቶች ዘንድ ትልቅ ትኩረት የሚሰጠው ነጥብ ነው፤ ምክንያቱም በአክሱም እና በኢየሩሳሌም መካከል ያለውን የታሪክ ድልድይ የሚያጸና በመሆኑ ነው። አራተኛ የአክሱሙ ብቸኛው ጠባቂ ሚስጥር። አሁን ወደ አክሱም እንሄድ። በዚያች ትንሽ ይህ ህንፃ ውስጥ ያለው ሚስጥር በዓለም ላይ ካሉ ጠባቂዎች ሁሉ ይለያል። ያ የታቦቱ ጠባቂ ነው። እንደሚባለው ይህ መነኩሴ አንዴ ከተመረጠ በኋላ ከግቢው አይወጣም። የሞት ጥላ እስኪያርፍበት ድረስ ሚስጥሩን ይጠብቃል። ማንም ጋዜጠኛ፣ ማንም ንጉስ፣ ማንም ጳጳስ ሊያየው አይፈቀድለትም። ታዋቂው ምሁር ኤድዋርድ ይህን ሚስጥር ለመመርመር ሞክሮ ነበረ። ጠባቂው የነገረው አንድ ነገር ብቻ ነው ይባላል፣ ይህ በሰው እጅ የተሰራ አይደለም። ይህ ጥብቅ ስርዓት ነው። ታቦቱ በአክሱም ለመኖሩ ትልቁና ያው ምስክር ተደርጎ የሚወሰደውም ለዛ ነው። አምስተኛ የኢትዮጵያ ጽናትና የታቦቱ በረከት። በመጨረሻም ታቦቱ ሲሆን፣ ለኢትዮጵያውያንና በውጭ ለሚኖሩ ዲያስፖራዎች ከታሪክ በላይ የማንነት አሻራ ነው። እሱ የኢትዮጵያ የጀርባ አጥንት ነው። የዓለም ሃይማኖቶች መቆራኛ ነጥብ ነው። ታቦቱ በእውነት አክሱም ውስጥ ካለ ዓለም ገና ያልተረዳችው ታላቅ መለኮታዊ ኃይል እያተደብቋል ማለት ነው ብለው ያምናሉ። ለእኛ ኢትዮጵያኖች ደግሞ በልባችን በነፍሳችን የምናምነው ነው በአክሱም ጽዮን ማርያም ስለመኖሩ። ይህ በሰው ላይ ታሪክ ውስጥ የተፈጠረ ትልቁና አረጅሙ የታሪክ ምስጥር ነው። ለዓለም አቀፉ ማህበረሰብ ግን አንድ ነገር እርግጠኛ ነን። አክሱም ውስጥ ያለውን ምስጥር ለመጠበቅ ህይወታቸውን የሚሰጡ መነኮሳትና በታሪኩ የሚኮሩ ህዝብ እስካለ ድረስ ያ ነገር ተራ ሳይሆን ቅዱስ ክቡር ነው። ታቦቶች ሲሆን በአክሱም መገኘቷ ለምሁራን እንቆቅልሽ ለእኛ ግን በረከታችን ነው። እናንተስ ምን ታስባላችሁ? ይህ ታላቅ ሚስጥር አንድ ቀን ለዓለም ግልጽ የሚሆንበት ጊዜ ይመጣ ይሆን ወይንስ ተሰውሮ ይቆያል? ሀሳባችሁን በኮመንት አጋሩን። ይህ ፋይቭ ስቶሪ ነው። ስለ ሀገራችን ድንቅ ምስጢራት፣ ታሪክ፣ አስደናቂ ቦታው በአምስት ነጥቦች ተንተረሰ የምናቀርብባቸውን ቪዲዮዎች ለመከታተል ሳብስክራይብ የማድረጋችሁ እንዳትረሱ። ሰላም ለሀገራችን።